ሰላም ጤና ይስጥልኝ የተከበራችሁ ውድ አድማጮች። የምሽት እንግዳ የሚለውን ረጅም የልብ ወለድ መጽሐፍ ታሪክ የመጀመሪያ እትም በ1995 ዓ.ም ም ሁለተኛው እትም ነሐሴ 26 ዓ.ም የታተመ ሲሆን የታሪኩ አጓጊነትና ሲኒማዊ አገላለጽ እንዲሁም ከድርጊት ወደ ድርጊት በፍጥነት መሻገሩ ተነባቢነቱን ያጎሏል፣ ቀጣዩን በጉጉት እንድንከታተል ያስገድደናል ደራሲው በመረጠው የተዋጣለት የሴራ ሰንሰለት አማካኝነት የሚነግረን ከመቶ ዓመታት በላይ ያስቆጠረን ታሪክ ነው። የኢትዮ ጅቡቲን የምድር ባቡር መስመር መዘርጋት ተከትሎ የሚነሳውን ታሪክ ደራሲው በቀጥታ በመናገር ፋንታ ከዋነ ገጸ ባህሪው ማንነትና በዙሪያው ካሉት ሌሎች ሰዎች አንጻር እንድናየውን በማድረጉ ደረቅ ታሪክ እንዳናነባ አድርጎናል። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። የምሽት እንግዳ ደራሲ አስራት ከበደ የክፍሉ በር በኃይል ሽንኳኳ ነበር። ከእንቅልፉ የባነ ነው። የሆቴሉ ጽዳት ሰራተኛ ከውጭና ከነጋ ቆይ፣ እንደገና ሊመሽኮ ነው ስትል ሰማት። ከምኝታው ሲነሳ ድካም አልተሰማውም። ሁለመነው ተነቃቅቷል። ለባብሱ ከክፍሉ ሲወጣ የቤት ሞልወያና በባልዲ ውሃ ከበሩ አጠገብ ተቀምጧል። ፊቱን ታጥቦ ተመለሰና ማስተዋሻ ደብተሮቹን ይዞ ወደ ምግብ ቤቱ ሄደ። ኤፌሶን የመጣበት ጉዳይ ካሰቡ በላይ ተሳክቶለታል። የቀረው ነገር ቢኖር በአቶ ሰይፉ ማስታወሻ ውስጥ በተለይ ተጽፎ ያገኘውን ብርሃን ፋውንዴሽን የሚል ስምና የስልክ ቁጥር ጉዳይ ማጣራት ነው። ስለዚህ የመጀመሪያ ስራው አቶ ሰይፉ ጋር መሄድ ነው። ቁርሱን በርጋታ በልቶ ቡና ጠጥቶ ወደ ሽማግሌው ዘንድ ሊሄድ ሆቴሉ በረንዳ ላይ እንደቆመ ከመንገድ ባሻገር ፊት ለፊት አቶ ሰይፉ ከሚኖርበት ሆቴል ውስጥ ሶስት ፖሊሶች ተከታትሎ ሲወጡ ተመለከተ። ፖሊሶቹ ከዋናው አስፋልት መንገድ ዳር ቆመው ትንሽ ከተነጋገሩ በኋላ ከመካከላቸው አንደኛው ነብዩ ወዳለበት ሆቴል አቅጣጫ ለመምጣት መንገዱን አቋረጠ። ነብዩ አጠገብ እንደደረሰ ወታደራዊ ሰላምታ ሰጥቶት ይቅርቴኔ፣ ወንድም አንድ ጊዜ ፈልገን ነበር አለው። ማንን እኔን? ነብዩ ጠየቀ። አሁን አንተን ብሎ መለሰለት። ማን ነው የሚፈልገኝ? ፖሊስ ጣቢያን የተፈለግከው አለው ፖሊሱ። ለምን እዚያ ውስጥ ደርስ ይገለጽላል። አሁን ኒድ ሲለው ነብዩ ትከሻውን ንቅንቁ ተከተለው። በመንገድ ላይ ብዙ ነገር አሰበ። አጀቡ የወሰደው ፖሊስ በጣቢያው የወንጀል መከላከልና ምርመራ ቢሮ ይዞ ሲገባ ግን በግርምት ፈገግ አለ። እንደምን አደርክ ነብይ። ጠዋት ያልመጣውት እዚህ ላጣዳፊ ስራ ስላጋጠሜ ነው፣ በማለት መቶ አለቃ ሰለሞን ከመቀመጫው ተነስቶ ተቀበለው። እዚህ እንደምፈልግ ተነግሮን የመጣውት? ለምድር የተፈለግኩት በማለት ነብዩ ጠየቀ። ባለፈው ምሽት በቁጥጥር ስር የዋሉትን ተጠርጣሪዎች ጉዳይ የያዙት ምርማሪዎች እዚህ የሚያደርጉትን የማጣራት ሂደት እስኪያጠናቅቁ ድረስ ይቆያሉ። ለእነሱ ቃልን መስጠት ይኖርብሃል። ምናልባት ካልሰማ ሌላ ነገርም ተፈጥሯል አለ መቶ አለቃ ሰለሞን ምን አለ ቸኩሎ ሽማግሌው ሞተዋል፣ ሲለው እንዴት? ነብዩ ተደናገጠ። በክፍላቸው ውስጥ ነው ሞተው የተገኙት። ትላንትና ወደ አሥራ ሁለት ሰዓት አካባቢ መኝታ ክፍላቸው እንደ ገቡ አልወጡም። በተለመደው የራት ሰዓታቸው ክፍላቸው የምታጸዳላቸው ሰራተኛ ምግብ ይዛላቸው ስትሄድ የክፍላቸው በር ተቆልፎ ስለነበር መግባት አልቻለችም። ለረጅም ጊዜ ደጋግማ ብታንኳኳም መልስ ስላጣች ሁኔታውን ለሌሎቹ የሆቴል ሠራተኞች ገልጽ ገልጻላቸው፣ ተወቸው እንደገና፣ ጠዋት የመታጠቢያ ውሃና ቁርስ ይዛላቸው የልጅ ብዙ አንኳኳች፣ ተጣራጭ ሽማግሌው መልስ መስጠት አልቻሉም። የሆቴሉ ባለቤትና ሠራተኞች ቢጣሩም መልስ አልተገኘም። ስለተፈጠረው ሁኔታ እኛ ዘንድ አመልክተው ፖሊሶች ከቦታ ድረስ ሄደው የክፍላቸው በር ተገንጥሎ ሲታይ ሽማግሌው በአልጋቸው ላይ አግድም እንደተንጋለሉ ሞተው ተገኙ፣ በማለት መቶ አለቃ ሰለሞን ነገረው። ሰውን የገደላቸው ጠየቀ ነብዩ። አንዳንድ አንድ ጥርጣሬ ፍንጮች ታይተዋል። ወደ ክፍላቸው ከመግባታቸው በፊትም ሆነ ከገቡ በኋላ ብቻቸውን ነበሩ። ሆኖም ባለፈው ምሽት ሆቴሉ በእንግዶች ተጣቦ ስለነበረ ወደ ክፍላቸው የገባ ሰው መኖር አለመኖሩን ያስተዋለ ሰው የለም። የበራቸው ቁልፍ በውስጥ በኩል ወለሉ ላይ ወርቆ ተገኝቷል። ባለፈው ቀን በረንዳ ላይ እንደነበሩ አንድ ልጅግር ሊስትሮ በኢንቨሎፕ የታሸገ ገንዘብ ሰጥቷቸው መሄዱ ተረጋግጧል። ልጁም ቃሉን ሰጥቷል። አስክሬኑ አስፈላጊው ፖሊሳዊ ቅድመ ጥንቃቄ ከተደረገለት በኋላ እዚሁ ሐኪም ቤት ባሉት የሕክምና ዶክተሮች ምርመራ ለማድረግ ተሞክሯል። ከምርመራው የተገኘው መረጃ የአሟሟታቸው ምክንያት መታፈን እንደሆነ ያመለክታል በማለት ነገረው። አሁንም አስክሬናቸው እዚያው ነው ማለት ነው? በማለት ነቢዩ ከልቡ አዘነ። ጉጉታቸውና ምኞታቸው ሁሉ መክኖ መቅረቱ መሳቀቃቸው ታስቦ ታዘነ። ምን ባክ የሚታወቅ ዘመድ ወይም ጓደኛ እንኳን የላቸውም። ከአስራ አምስት ዓመት በላይ በሆቴል ውስጥ ብቻቸውን ይኖሩት። ስለዚህ አስክሬን ማቆየት አስፈላጊ ሆኖ ስላልተገኘ ማዘጋጃ ቤት እንዲቀብራቸው ተወስኗል በማለት ነገረው መቶ አለቃው። እንግዲህ ወማ መሄዳለብኝ አለብኝ አለ ነብዩ፣ ከቢሮ ለመውጣት እየተጣደፈ ከመሄድ በፊት ግን መርማሪዎቻችን ቃል እንድትሰጣቸው ይፈልጋሉ። ለዚህ ነው እንድትጠራ የተደረገው። ቃልን ከሰጠ በኋላ ትሄዳለ። እኔም ስራዬ እንደጨርስኩ እመጣለሁ። ከሱ ጋር አብራችሁ ሂዱ። ቦታውን ያሳያል አለው መቶ አለቃ ሰለሞን የሚያሳየውን ፖሊስ እያመለከተው። ነቢዩ ምርማሪው እስኪያሰናበተው ድረስ አላስችል ብሎት ልቡ ተሰቅሎ ሲቁነጠነት ቆየ። ላረፉት ሽማግሌ ምንም ሊያደርግላቸው ባይችልም ቢያንስ ቀብራቸው ላይ መገኘት ፈልጓል። ከፖሊስ ጣቢያው እንደወጣ እየሮጠ አቶ ሰይፉ ይኖርበት ወደ ነበረው ሆቴል ሄደ። ጭር ብሏል። ከጥግ በኩል ጉንጮቿን በመዳፎቿ ደገፍ ብላ የተቀመጠችው አስተናጋጅ ነቢዩ ጋር ዓይን ላይን ተገጣጠሙ። ወዴት እንደሄዱ ጠየቃት። በመዘጋጃ ቤት ገልባጭ መኪና ጭነው ሊቀብሯቸው ወደ አማኑኤል ቤተ ክርስቲያን ሄዱ አለችው፣ ሳግ ጉሮሯን እየተናነቃት። በየት በኩል ብሎ ጠየቃት። በዚህ በኩል ድልድዩ እንደተሻገር መንገዱ ቀጥታ ወደዚህ ያመራል። ወይን ያምላኬ! ሰው እንደሌለው ማዘጋጃ ቤት ይቅበራቸው በማለት አለቀሰች። ነቢዩ ጊዜ የለውም። ሐዘን የተጫነው ልቡን እያጽናና፣ ሊያነባ ዳር ዳር የሚል ስሜቱን እያባበለ ማስታወሻ ደብተሮቹን ከመጽሔቱ ጋር እንደጨበጠ ተመልሶ አስተናጋጇ ባመለከተችው አቅጣጫ መንገዱን ተከትሎ እየሮጠ የአጣዬን ወንዝ ተሻገረ። ኤፌሶን አማኑኤል ቤተክርስቲያን ጓሮ የሚገኘው የመቃብር ቦታ ጭር ብሏል። ለቀስተኛ የለም፣ ሐዘንተኛም የለም፣ አስለቃሽ የለ፣ ዋይታ የለ፣ የዕድር ጥሩምባና ዕድርተኛ ጀብ የለ። ጉንጉን አበባ፣ የቀብር ሥነ ሥርዓትም አስፈጻሚም የሉም። ደረት መደቃት፣ የእምባ መሥዋዕት የለም። ቀብር ግን አለ። ከመቃብሩ ስፍራ ዳርቻ እልፍ ብሎ ከቆመ ማርቼዲስ ገልባጭ የጭነት መኪና ጠገብ አራት ሰዎች ቆመዋል። ነብዩ እየወረጠ ወደ እነሱ ሄደ። አንዷ ሴት ነጭ አፏን ባደፈ ነጠላ ሸፍና በታፈነ ድምጽ እየተንሰቀሰቀች ታለቅሳለች። ሰው እንደሌላቸው ከሰው እንዳልተፈጠሩ ብቻውን እያለች በሸማዋ አፏንም ድምጿንም አፍና ያሉ አይታ ታለቅሳለች። ለብዙ ዓመታት መኝታ ክፍላቸውና ልብሶቻቸውን እያጸዳች ያገለገለቻቸው የሆቴሉ ሰራተኛ ናት። ሌሎችቹ ሁለቱ የመቃብር ጉድጓድ ቆፋሪዎች መሆናቸውን ገመተ። ካጠገባቸው ወገቡን ይዞ የቆመው ደግሞ የመኪናው ሹፌር መሆን አለበት። በቃ ከነሱ ሌላ ማንም ሰው የለም። መቃብር ቆፋሪዎቹ የሚበቃቸውን ያህል ጉድጓድ ማስ ማስ አድርገው ሲጨርሱ ከጉድጓድ ውስጥ ወጥተው ወደ መኪናው ሄዱ። ነቢዩም ማስታወሻዎቹን አጠገቡ ባገኘው በእብነ በረድ በተሽቆጠቆጠ የመቃብር ሐውልት ላይ ያስቀምጦ ተከተላቸው። በሰሌን ተጠቅልሎ የታሰረውን አስከሬን ተጋግዘው አወረዱና ወደ ጉድጓዱ ወሰዱት። አካባቢው ጸጥ ረጭ እንዳለ ነው። አንድ ሁለት ሶስት አሉና አስከሬኑ ወደ ጉድጓዱ ውስጥ ተጣለ። ሁለቱ ቆፋሪዎች እየተጣደፉ ከጉድጓዱ የወጣውን አፈር በአካፋ ወደ ጉድጓዱ መለሱ። ሌላ ስራ እንዳይመጣባቸው የቸኩሉ ይመስላሉ። ዳዊ በቃ ቶሎ በሉና ንድ አለና ሹፌሩ ወደ መኪኑ መራ አመራ። ሠራተኞቹም መሳሪያዎቻቸውን ሰብስበው ተከተሉት። አፈሩ በቅጡ ወደ ጉድጓዱ አልተመለሰም። ሰራተኞቹ መሳሪያዎቻቸውን በመኪናው ዕቃ መጫኛ ላይ ወረወሩ፣ እነሱም ተከትለው ተሳፈሩ። መኪናውን ተንቀሳቀሰ። ሰራተኞቹ ዞር ብለው አልተመለከቱም። ሐሳባቸው እና እይታቸው ሁሉ ወደ ፊታቸው ነው። መኪናው እየራቀ ሲሄድ ነብዩ አይኖቹን ወደ መቃብሩ መለሰ። እግዚአብሔር ነፍሱን ይማረው አለች ሴትዮዋ ለቅሶ ባፈነው ድምፅ በነጥሏ ጫፍ አይኖቿና አፍንጯን እየጠራረገች። ነብዩ ልቡ የቋጥኝ ያህል ከብዶታል ስሜቱ ቀዝቅዟል እንባ ግን የለውም። ቅድም ዳር ዳር ይለው የነበረውን እንባ የት እንደገባ አይታወቅም። ሴትዮዋ አይታድርጋው አቀርቅረ ሄደች እሱም መቃብሩን ሊሰናበት ወረ ጉድጓዱ ተጠጋ አየው ከዚያም እጅጌውን ሰብስቦ በደንብ ያልተመለሰውን አፈር በእጆቹ እየገፋ የመቃብሩን ጉድጓድ መሙላት ጀመረ። በጉድጓዱ ዙሪያ ያገኘውን ድንጋይ ሰብስቦ ከመቃብሩ ላይ እያስተካከለ ኮለኮለ። በአካባቢው ካገኘው ቁጥቋጦ እንጨት ቆርጦ መስቀለኛ አድርጎ በልጡ ካሰረ በኋላ በጉድጓዱ መካከል ሰክቶ አቆመው። በመጨረሻም ቆመ ብሎ እጆቹን እያራገፈ፣ በክንዱ የግንባሩን ላብ እየጠረገ በዝምታ ውስጥ ሆኖ በልቡ ሽማግሌውን ተሰናበተ። ከዚያም ማስተዋሻ ደብተሮቹን ካስቀመጠበት አነሳና ወደ ቅዱስ አማኑኤል ቤተ ክርስቲያን ግቢ ሄደ። ከሽዋሮ ቤት ተነሳው ሰማያዊ ሼፍሮሌት ፕሌዘር ስቴሽን ዋገን መኪና በክረምቱ ዝናብ ያልተበገረውን የጁዋን በረሃ ሙቀት ሰንጥቆ ሰንበት የከተማ መንገላም ጧት ካለፈ በኋላ በጠመዝማዛ ቁልቁለቷ እየተውዘገዘገ ወደ ኤፌሶን እያጎረ መረመ ይሰግራል። ከመኪናው ሞተርና አንዳንዴ አንዴ ከሚንኮሻኮሸው የጋዜጣ ድምፅ በስተቀር ሌላ ድምፅ አይሰማም። የመኪናው ሬዲዮ እንደ ወትሮ አልተከፈተም። ማክዳ ዓይኖቿን በአትኩሮት ወደፊት አነጣጥራ የመኪናውን መሪ በሁለት እጆቿ ጨብጣለች። ኤፌሶን ከተማን ለመርገጥ ያቆበቆበ እግረ ልቦኗ ሁለመኗን ተቆጣጥሮ አንደበቷንም ሸብቦታል። ዳዊት ጠዋት ከአዲስ አበባ ሲነሱ ማክዳ የገዛችውን ኢትዮጵያን ሄርላንድ እንግሊዝኛ ጋዜጣ ይነባል የጀመሩን ሃተታ ጽሑፍ። አንብቦ ሲጨርስ ቀና ብሎ ወደ ውጭ ተመለከተ። ሰንበት የከተማን አልፈው ወደ ፌሶን እየተቃረቡ ነው። የተኳረፉ ይመስል በዝምታ የቆየበትን ጊዜ ሲያስበው ራሱን ታዘበና ጋዜጣውን አጥፎ ወደ ጎን እየተመለከታት ፈገግ አለ። ዳዊት ባለፈው ቀን ለአባቱ የታዘዘውን መነጽር ሊረከብ ሐኪም ቤት ውሎ ከመሸ ነበር ወደ ቤቱ የተመለሰው። ቤት ሲገባ እንግዳ እየጠበቀው እንደሆነ ተነገረው። ማነው ታባ ብሎ ጠየቃት። ማክዳነች ብዙም አልቆየችም ገና መምጧታ ነው አለችው ታላቅ እህቱ ሰሞኑን አልተገናኙም። ስለ ነብዩ መጥፋት ሊያቀርቡ የሚችለው ምክንያት ስላልነበረው ስልክም አልደውለላትም አሁንስ ምን ሊላት ይችላል ጨነቀው ክፍሉ ሲገባ ከመቀመጫዋ ተነስታ ተጠጋችው ጉንጮቿ ቀልተዋል። ከንፈሮቿ ይንቀጠቅጣሉ ጸጉሯን በእጆቿ ወደ ኋላዋ ገፋ አድርጋ እሱን ማግኘት ባትችል እንኳን ያለበትን ታውቃለህ ብዬ አምናለሁ፣ አለችው። ከሁኔቷ ስሜቷን ለመቆጣጠር እንዳልቻለች ተገነዘበ። ተጠግቷት ክንዶቿን ያዝ አደረገ። የሚናገረው ቃል አልነበሩም። ንገረኝ፣ ውሰደኝ፣ የትም ይሁን ብቻ ካለበት ድረስ ይዘኸኝ ሂድ፣ ዛሬ በፍጹም አልለቅም አለችው። ዛሬ ማክዳ ቆርጣለች። ማክዳ መጀመሪያ እስቲ ተረጋጊ፣ ትንሽ ብትታገሽ በማለት ሊያረጋጋት ሞከረ። በቃኝ ዳዊት፣ ለጓደኛ ድነት ስትል ይህን ያህል ታማኝ መሆንን አደንቃለሁ። ከእንግዲህ ግን ልታገስ አልችልም። ነቢዩ ያለበት ስለምታውቅ ንገረኝ። እየተጨነኩ መቆየት አልፈልግም፣ አልቻልኩም። በቃ ነቢዩን ላገኘው እፈልጋለሁ፣ በፈጠረ ዳዊት ስትለው አኳኗን እያየ ከዚህ በላይ ለመቋቋም አልቻለም። ማክዳ ነብዩ እዚህ የለም! አላት። የት ነው ያለው ብላ ጠይቀችው። ኤፌሶን ይፋት ሄዷል ብሎ መለሰላት። ቆይቷል ስትለው፣ አሁን አላት። እንግዲያው ዘይን ትሄዳለ። ቁርጥ ያለ ትእዛዝ ነበር። ማክዳ፣ ያለውበት እንዳትነግራት ያለኝ ራሱ ነብዩ ነው። ለሌላ ሳይሆን ችግር እንዳይደርስብሽ በማሰብ ያደረገው ነው በማለት ነገራት። ዳዊት! በፈጠረ ይዛኝ ለመሄድ ፈቃደኛ ነ ብላ ጠየቀችው። አይሆንም ቢላትም እንኳን ከመሄድ ወደኋላ የምትል አትመስልም። መልስ ስጠኝ እንጂ አለችው። እሺ አለ። ቃሉን ከጉሮሮ ውስጥ መንጭቃ የወሰደችበት ነው የመሰለው። ነገ በጠዋት እንሄዳለን ስትለው እሺ አላት። ዳዊት አመሰግናለሁ፣ ዳዊት። በጠዋት እመጣለሁ ብለው ለመናገር እንኳን ፋታ ሳትሰጠው ሰጠው ጉንጩን ሳመችው። ዳዊት እፎያ ተሰማው። ማክዳ ቤቷ ገብታ ልብሷን ሳትቀይር አልጋዋ ላይ ጋደም ብላ ስለ መንገዱ አስታስብ ሳለች ስልክ ተንጫረረ። እንዳነሳችው ለሰላምታው እንኳን ጊዜ አልሰጠቻትም! ጸደይ እያለቀሰች የዘሪውን መታሰር ነገረቻት። ማክዳ በዝምታ ስታዳምጥ ቆይታ ጸዲ እንግዲህ በርቺ ከማለት በስተቀር ሌላ የማጽናኛ ቃል ልትቸራት አልቻለችም አዝናለች ተደስታለችም ሁለት ልቡና አንዱን ለመምረጥ ተቸገረች በማግስቱ ማለዳ የዳዊት አባት አቶ ተሾመን ይዘው ጉዟቸውን ጀመሩ ሸዋሮቢ ከነ ነቢዩ ቤት ደርሰው ከወይዘሮ ዙሪያሽና ከአቶ ናዶ ጋር ከተገናኙ በኋላ ነው ወደ ኤፌሶን ጉዟቸውን የቀጠሉት ወደ ኤፌሶን መቃረባቸውን ይበልጥ እያወቁት በሄዱ ቁጥር ነቢዩን የማግኘት ጉጉትና የገጠመውን የማወቅ ሐሳብ አንደበታቸውን ሸበበው። ጨዋታቸው የጋራ ከመሆን ይልቅ በየራሳቸው ተወሰነ። ተጫዋቾችን ጭማቅዳ አይዞስ ደርሰናል። ሲላት እሺ አለች። ባጭሩ ነብዩ ምሳ የመብላት ሐሳብም እንኳን አልመጣለትም። አቶ ሰይፉ ይኖሩበት በነበረ ሆቴል በረንዳ ላይ ቁጭ ብሎ ያስባል። የሚፈልጋቸውን መረጃዎች ሁሉ አሰባስቧል። የሚቀረው ነገር ቢኖር የጀመረውን ድርሰት ማጠናቀቅ ነው። ህይወት ነጭ! አንዱ ሲሞት ሌላው ይወለዳል። በዚያ ሐሳብ ተመስጦ ስለነበረ ከፊቱ የመንገዱ ዳር ይዞ መኪና አላስተዋለውም። ማክዳ፣ ሽማግሌው የሚኖርበት ሆቴል እየመሰለኝ አለ ዳዊት መኪናው እንደቆመ። ወደ ሆቴሉ እያመለከተ እንዴ በርንድሮ የተቀመጠው ነቢዩ ራሱ እኮ ነው፣ አለችና የመኪናዋን የእጅ ፍሬን ሳብ አድርጋ የወንበሩ አንቀበቱ አላቀቀችና የከፈተችውን በእርሳት ዘጋው ወደ ነቢዩ እየበረረች ሄደች። ነብዩ ሲያት ከመቀመጫው ተስፈንጥሮ ተነሳ። ሮጥ ብሎ እጆቹን እንደ ክንፍ ዘረጋና ተቀብላት በእቅፉ ውስጥ ገባች። እወዳለሁ ነብይ አለችው። ሰላምታዋ ይሄው ነው። ትንፋሽ እስኪያጥራት እቅፉን ጥብቅ አድርጎ እየጨመቀ ደረቱ ላይ ለጠፋት። እርሷም እጆቿን በወገቡ ዙሪያ ጠምጥማ እቅፉን አጠበቀችው። እኔ እወድሻለሁ በማለት በሽሹ ተመለሰላት ዓይን አይኑን እያየች በረጅሙ ተነፈሰች። የደስታ እንባ በቀጭኑ በጉንጮቿ ላይ ተንከባለለ። ከንፈሮቿ ገርበብ ብለው ይንቀጠቀጣሉ፣ እንደ መግነጢስ ጎተቱት። ሆኖም ዳዊት አጠገባቸው መኖሩን አስታወሰና ማክዳ እንዳቀፋት ታዲያስ ዴቭ አለው። እንደ ሰላምታ አገኛቸው በማለት ዳዊት ጠየቀው። ነብዩ በፈገግታ መለሰለት። ሁሉም በየውስጣቸው በተፈጠረው የእፎይታና የደስታ ስሜት የተግባቡ ይመስላሉ። ነብዩ የነበረበትን ጠረጴዛ ከበው ተቀመጡ። ማክዳ ነብዩን ገና አልጠገበችውም፣ በዝምታ ትመለከቷለች። የምትፈልገውን ሁሉ አገኘህ በማለት ዳዊት ድጋሚ ጠየቀው። አዎን አለና ጠረጴዛው ላይ የተቀመጡትን ማስታወሻ ደብተሮች እያሳየው ይውል። አለውና ሆቴሉ በር ላይ ቆማ የምትመለከታቸውን አስተናጋጅ ጠራት። አስተናጋጇም ወደነሱ ቀርባ ምን ልታዘዝ? በማለት ምርጫቸውን ጠየቀች። አምቧዋና ለስላሳ እንደየ ምርጫቸው አዘው እየጠጡ ነቢዩ የሆነው ሁሉ አጫወታቸው። ማክዳ ትንፋሿን ውጣ ስታዳምጥ ቆየችና አሁን ሁሉም ታስረዋል ማለት ነው ስትል ጠየቀችው። አሁን ተሻለ የሚባለውና ሁለቱ ረዳቶች ታስረዋል። ሽማግሌው ግን ሞቱ። ከመቃብራቸው ቦታ ቆይቼ ገና መምጣቴ ነው የማክዳ መረበች ተገንዝቦ እጆቿን ያዛ ደረገና አታስፊው ማክዳ፣ ሁሉም ነገር በሰላም ተጠናቋል አላት። እንግዲው እንሂድ አለች። ደህና ሆኖ ብታገኘውም ከአደጋ መትረፉን አላመነችም። ዙሪያቸው በተጠመደ ፈንጅ የተከበቡ ያህል በማንኛውም ጊዜ የሚፈነዳ ክፉ ነገር ያለ መስሏት ተሸብራለች። እንሂድ፣ በቃ እንሂድ ነቢዩ አለችው። ቶሎ ለመራቅ ተጣርፋዩ ተወተች ማክዳ ከእንግዲህ ምንም የሚያሰጋ ነገር የለም አላት። ነቢዩ እሺ ክንኒድ አለችው። አይኖቿ ዙሪያውን በጥርጣር እየቃኙ ጥሩ፣ በመጀመሪያ ግን መቶ አለቃ ሰለሞንና አቃቢ ሕጉን እንሰናበታቸው በማለት ቀርሞ ከመቀመጫው ተነሳና ሂሳብ ለመክፈል አስተናጋጇን ጠራት። መኪና ውስጥ ገብተው ማክዳ ሞተሩን እንዳስነሳች ሬዲዮን ማብራ ከፈተች። በኢትዮጵያ ውስጥ በረጅም ዘመን ስራቸው ከሚታወቁት ጥቂት የግል ኩባንያዎች አንዱ የሆነው ብርሃን ዓለም አቀፍ የንግድ ኩባንያ ባለቤትና ስራ አስኪያጅ ሐምሌ 5 ቀን 1982 ዓ.ም. በፍርድ ቤት ትእዛዝ በቁጥጥር ስር ዋለ። አቶ ዘሪሁን በይን የተባሉ ግለሰብ በፖሊስ ቁጥጥር ስር እንዲውሉ የተደረገባቸው ምክንያቶች ከ1980 እስከ 1981 ዓ.ም. የምርት ዘመን በብላቴ አካባቢ ከሚገኝ የጠጠር ሻርማት ገዝቶ የተረከበውን ከ50 ሺ ኩንታል በላይ ጥጥ ዋጋ ለመክፈል ፈቃደኛ ባለመሆኑ በጥጡ አምራቾች በተመሰረተበት ክስ ብርሃን ፋውንዴሽን በሚል ስያሜ ለይስሙላ በተቋቋመ ሀገር በቀል ግብረ ሰናይ ድርጅት ስም ያለ አግባብ ከመንግስት ግብርና ቀረጥ ነጻ በሆነ መንገድ ልዩ ልዩ መድኃኒቶችን፣ እጅግ ዘመናዊ የህክምና መሳሪያዎችን፣ የትምህርትና የጽህፈት የግንባታና የመገናኛ ዕቃዎችን፣ የተለያዩ ዘመናዊ የኤሌክትሮኒክስ መሳሪያዎችን ለብዙ ዓመታት በገፍ ወደ ሀገር ውስጥ በማስገባት በንግድ ኩባንያው በኩል መሸጡ ስለተደረሰበት በሌሎችም ህገወጥ የንግድ ስራዎችና በነፍስ ግድያ ወንጀል ተጠርጥሮ እንደሆነ ታውቋል። በዚህም መሰረት አቃቤ ህግ ጉዳዩን በሚገባ አጣርቶ ከተሟላ ማስረጃ ጋር እስከሚያቀርብ ድረስ የኩባንያው ባለቤት ከዚህ በፊት በተደጋጋሚ እንዳደረገው ሁሉ ሊሰወር ወይም ከሀገር ወጥቶ ሊጠፋ ስለሚችል የዋስ መብቱ ተገፉ በቁጥጥር ስር እንዲቆይ ያቀረበው ጥያቄ ተቀባይነት አግኝቷል ሲል በስፍራው የተገኘው ሪፖርተራችን ዘግቧል ዘገባው ማየዙ ከሦስት መቶ በላይ ቋሚና ጊዜያዊ ሠራተኞች ያሉት ግዙፍ ኩባንያ ሥራ እንዳይቋረጥ፣ በረፍት ላይ የነበሩት የኩባንያው ስራ አስኪያጅ ባለቤት የባለቤታቸውን ቦታ ተክተው ኩባንያውን የመምራቱን ሥራ የጀመሩ መሆናቸውን ማስታውቋል የሚል ነበር ዜናው እንዳለቀ ነቢዩ ቀና ብሎ ተመለከታቸው አስተያየቱ የጥያቄ ነው ዳዊት ጭንቅላቱን በአዎንታ ነቀነቀ። ማክዳም ትላንትና ማታ ጸደይ በስልክ ነግራኛለች አለችው። ከእንግዲህ ወዲህ ምን ለማድረግ ታስባለህ? ሲል ዳዊት ነቢዩን ጠየቀው። የጀመርኩት መጨረስ ነው እንጂ ሌላ ምን አሰባለኝ በማለት መለሰለት። ስለ ብርሃን ፋውንዴሽንስ ምን ታስባለህ? ነቢዩ አሁን የብርሃን ፋውንዴሽን ምነት ግልጽ ሆኖለታል። በሽማግሌ ማስታወሻ ላይ ያገኘው ስልክ ቁጥርም ከዚሁ ጋር የተያያዘ ወይም የዘረውን ቀጥታ መስመር እንደሚሆን ገምተ። ዴቭ ምን ለማለት እችላለሁ የብርሃን ፋውንዴሽን ህልውና ቀጥሎ የግድምና አካባቢ ነዋሪዎች መንገድ፣ ጤና ጣቢያ፣ ትምህርት ቤት ቢሰራላቸው፣ ዘመናዊ የእርሻና የኑሮ ዘዴ ቢማሩ፣ ንጹህ የመጠጥ ውሃ፣ መብራት ቢያገኙና ኑሯቸው ቢሻሻል ደስ ይለኛል። በእርግጥ እውን ሆኖ እንደምናየው ተስፋ አለኝ። አሁን ለማንኛውም መቶ አለቃ ሰለሞን እንዲያስቀምጥልኝ የሰጠሁት አቶ ሰይፉ የሰጡኝ ሰነዶችና ከፍርድ ቤት ያገኘኋቸውም መረጃዎች ስላሉ ዴቭ አንተ ተወስዳችሁና በሚገባ ጥተህ ሕጋዊ ትንተና ታካሄድባችኋለህ። ከዚያ በኋላ ስለምንወስዳቸው እርምጃዎች እንመካከራለን። በእኔ በኩል ይጨርሻለሁ። የእኔ ቅርሶች እነዚህ ናቸው ብሎ ማስታወሻ ደብተሮቹን ከፍ አድርጎ አሳያቸው። አውራጃው ፍርድ ቤት ሂደው የዳዊትን ጓደኛ ካገኙት በኋላ በአደራ ላይ የተቀመጡትን ሰነዶች ከመቶ አለቃ ሰለሞን ተረክበው ሲሰነባበቱ ወይዘሮ ጸደይ የምትባል የብርሃን አለም አቀፍ የንግድ ኩባንያ ባለቤትና ስራ አስኪያጅ ሚስት ታውቋታላችሁ? ሲል መቶ አለቃ ሰለሞን ጠየቃቸው። አሁን አሉት ሶስቱም። አቶ ተሻለ የተባለው የህግ እስረኛ ለእርሷ አላኩልኝ ብሎ የሰጠን መልእክት እንድታደርሱላት ፈልጌ ነው ሲላቸው፣ በመገረም ተመለከቱት። ጉዳዩ ሚስጢርነት የለው፣ ልታነቡትም ትችላላችሁ አላቸው። ዳዊት በቁራጭ ወረቀት ላይ የተጻፈውን አጭር መልእክት አንብቦ ለማክዳ ሰጣት። ጸደይ ጥሩ ወይንን ቅርታ አድርጊልኝና ያለፈውን ሁሉ ትተሽ ልጆችሽንም ይዘሽ ወደ ቤትሽ ግቢ በይልኝ ተሻለ ይላል ደብዳቤው። እሺ አለች ማክዳ። እንግዲህ እንዳለፈው እንዳነረሳሳ እንጠይቅ አላቸው መቶ አለቃ ሰለሞን መቶ አለቃ ሰለሞን አቃቤ ህጉና ዳዊት ወደ ኋላ ቀረት ብለው ሲነጋገሩ ማክዳና ነብዩ ቀርመው መኪና ውስጥ ገቡ። ማክዳ ጀርባዋን ለበሩ ሰጥታ ሰውነቷን ወደ ነብዩ ያዙራ ተቀመጠች። ነቢይ አጠገቧ ሁኖ ጠራችው። ነብዩ እጆቿን ያዛድርጉ ወይዬ አላት። መጽሐፍን እስከ መቼ ጽፈ ለመጨረስ አስበዋል ብላ ጠየቀችው። ነብዩ እጆቿን እያሸሸ በዚህ ጊዜ ለማለት ይከብደኛል። ጽሑፉ ራሱ ነው እርሚውን የሚወስነው ነው። እንደኔ ከሆነ ግን በዚህ ክረምት ውስጥ ጽፌ ለመጨረስ አቅጃለሁ ሲላት ማክዳ ትምህርትስ ብላ ጠይቀችው። በመጫ ዓመት እቀጥላለሁ። ማክዳ ተደሰተች። ነቢይ እኔም ባሁን አባቴ ከእንግዲህ የኔን እርዳታ ስለማይፈልግ የመረካበትና ከበፊት ጀምሮ ውጤታማ እሆንበታለሁ ብዬ አቀርኩትን ስራ ለመጀመር ዝግጅት አጠናቅቄያለሁ። ከአባቴም ጋር በዚህ ጉዳይ ላይ በሰፊው ተነጋግረንበታል። የፕሮጀክትን ጥናትና ምክረ ሀሳብ መርምሮ ካመነበት በኋላ ባለኝ ተቀማጭ ገንዘብ ላይ በተጨማሪ የሚያስፈልገኝና ሟልቶልኝ ድርጅት ልከብት ወስኛለሁ አለችው። ምን አይነት ድርጅት ብሎ ጠይቃት። ማክዳ የሚባል አሳታሚ ድርጅት። በጣም ጥሩ ሀሳብ ነው ማክዳ አላት ነብዩ ምናልባትም ድርጅቱ የሚያሳትመው የመጀመሪያው መጽሐፍም ያንተ ይሆናል ስትለው አመሰግናለሁ ማክዳ በማለት እጆቿን እንደያዘ ወደ ደረቱ ሰባት። ከዚህ በፊት እየሰረቀ እየተሳቀቀ የሚያየው ውበት የእርሱ መሆኑን አመነ። ትኩስ ትንፋሿ አንገቱን ሲዳብሰው በሁለመናው የተለየ ሙቀት ናኘበት። ነቢይ እቀፈኝ፣ አትራቀኝ፣ ከዚህ በኋላ በፍጹም እንዳትርቀኝ እያለች ቁና ቁና ትተነፍስ ጀመር። በደረቱ ላይ እንደተለጠፈች ቀና ብላ እወድሃለሁ አለችው። እርሱም በየተራ ጉንጮቿንና ግንባሯን እየሳመ የደስታ አምባዋን አጣጣመ። ጨውነው ነው የፍቅራቸው ማጣፈጫ። ዳዊት ገብቶ የመኪናውን በር ሲዘጋ ነበር የባነኑት። ለመልስ ጉዟቸው ጅማሬ የመኪናው ሞተር ሲነሳ ሁሉም እጆቻቸውን ወደ ውጭ አውጥተው አውለበለቡ። የምሽት እንግዳ የሚለው ረጅም ልብ ወለድ ልብ አንጠልጣይ ታሪክ እነሆ እዚህ ላይ ተፈጸመ። በሌላ ታሪክ እስክንገናኝ መልካም ሳምንት። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።